ዛሬ እንግዲህ ብቅ ብያለሁ ማለት ነው። ሴት ልጅ ጫቅጫቃ ናት ነዝናዛ ናት ብላችሁ ለምትሉት ማለት ነው እና ለምትሉ ወንዶች ማለት ነው። በመጀመሪያ ሰላም ጤና ይስጠልኝ ውድ እና የተከበራችሁ የጌጤነስ ቻናል ቤተሰቦች፣ እንደት ናችሁ? ጣዋጭ ወይ? እኔ ያለሁ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ላይክ አድርጉ፣ ኮሜንት አድርጉ፣ ማለት አበረታቱ። ያው ትራንሽ ቶበር ብንሆንም ማለት ነው። ወደ እንግዲህ ወደ ፍቅር ታሪክ ስንሄድ ሁላችንም በፍቅር አለም ላይ የሚገጥመን አለ ማለት ነው። ገጥሟችሁም ብዙ ሜዲያ ላይ አይታችሁም የገጠማቸው ብዙ ህይወታችሁን ያሳለፉትን ታያላችሁ። እኛም ሁላችንም እንግዲህ የሰው ልጅ ሆነን ማፍቀርም መፈቀርም ያለ ነው ማለት ነው እና አፍቹን ታውቃላችሁ። አፍቅረን እናውቃለን፣ ተፈቅረን የምናውቃለን፣ አፍቅረን የምናውቃለን ማለት ነው። እና ከዚህ ላይ ምንድን ነው ወንድ ልጅ በጣም ሴት ልጅን ጨቅጫቃ ነዝናዛናት፣ መጥፎናት ብሎ ለሚያስቡ ወንዶች ማለት ነው ለሚያስቡ ወንዶች እውነት ለመናገር ማለት ነው ለምትጨቀጨቀህና ክፍል ለምትናገርህ ሴት ስትወድህ፣ ስታፈቅርህ ለአንተ ትልቅ ቦታ ሲኖራት ነው የምጫጭቅህ ማለት ነው እንጂ ለአንተ ፍቅር ከለላት፣ ቦታ ከለላት ምን አይነት እንኳን መጨቃጨቅ ቀርቶ እውነት ለመናገር ያለህበትን ማወቅ አልፈልግም ማለት ነው። ሴት ልጅ እውነት ለመናገር ከራሴ ጀምሮ እኔ በነገራችን ላይ በህይወት የሚገጠመኝ ስለ ራሴም ሰላለ ማለት ነው። ክፉም ተናግሬ አውቃለሁ። ተናድጄ አውቃለሁ። ተበሳጭቼ አውቃለሁ። ተሳድቤ አውቃለሁኝ። ጽፌ ሳይመለስልኝ ሲቀር ምናባክን ብዬ የተቆጣሁበት ጊዜም ሰላለ ማለት ነው እና ማለት ወንዶች ግን ሲያስቡ በህይወታቸው ምንድን ነው መጥፎ ናት፣ ይቺ ጨቅጨቃ ናት፣ ይቺ አልችላትም ምናምን ብለው የሚያስቡ ወንዶች አሉ። ሴት ልጅ ስትወድድ፣ ስታፈቅርህ ትጨቃጨቅሃለች። ካልወደደችህ፣ ካልፈለገችህ አትጨቃጨቅም። ደወልክ አልደወልክ፣ ሄርክ አልሄርክ፣ መጣህ አልመጣህ፣ ምንም ደንታ የላትም ማለት ነው እና ወንዶችዬ ሴትን ጨቅጫቃ አርጋችሁ መጥፎ አድርጋችሁ ባታስቡ ሴቶችን የተሻለ ነው ብዬ አስባለሁ ማለት ነው። ይህን ደግሞ የእኔ ቃል ብቻ አይደለም፣ ብዙዎች የሚሉት ብዙ ሴቶች የሚናገሩት ብዙ ወንዶች የሚናገሩት ነው። ይሄን ሁላችሁም ታውቃላችሁ ማለት ሴትን እንደ መጥፎ እንደ ጨቅጫቃ እንደነዝናዛ አርጋችሁ አትቁጠሩ ማለት ነው። ደግሞ ሴት ልጅ ፊት ስጨቀጭቀ ነበረችው። ሴት ስትወድህ ክፉ ስትናገር ነበረው። በአጠቃላይ ስሬ ስትሆናለች ትተዋለ መጨቃጨቁን ትተዋለች፣ መሳደቡን ትተዋለች። እንደ ፊቱ በቃ ምን አባት ግን የምትለውን ነገር ትተዋለ ይዛለ ስትተው ምንድን ነው? ወይኔ አረፍኩኝ በቃ። እንደፊቱ እኮ አትሳደብም፣ እንደፊቱ እኮ አትደውልም አስር ጊዜ፣ እንደፊቱ እኮ አትጽፍም እኮ በቃ ቀነሰልኝ ምናምን ልትል ትችላለህ። ሴት ልጅ ሳትፈልግህ ስትቀር ነው መጨቃጨቋን የምታቆመው ማለት ነው። ሌላው ነገር ምንድን ነው ደግሞ፣ ሴት ልጅ ጓደኛ ከያዘች ፍቅረኛ፣ አዲስ ግንኙነት ከጀመረች ያቺ ሴት ከልቦ ሰርዛሃለች ማለት ነው። አትፈልግህም እንዲህ። ለአንተ ፍቅር የላትም፣ ለአንተ ቦታ የላትም እንደ ድሮ ማለት ነው። ምክንያቱም እኛ ሴቶች ማለት ነው እኛ ሴቶች በቃ ያነሰው ሰው የወደድነው ያፈቀርነው ሰው ከልባችን ስናወጣው ነው ሌላ ወንድ ማፍቀር የምንችለው ማለት ነው። እና ያነሰው ሰው በህይወታችን በልባችን ውስጥ ካለ ማፍቀር አንችልም። ልባችን ራሶች ያይልም ማለት የወንዶች በእርግጥ አራት አምስት ቦታ ሊሄድ ይችላል የወንዶችን አላውቅም፣ ግን ሴት ልጅ አንድ ወንድን ካፈቀረች የትም ቦታ ጥለዋት ሄድም እና ሴትን እንዴ መጥፎ አርጋችሁ በአትቆጥሩ ወንዶች ማለት ነው። ምክንያቱም ሴት ስትፈልግና ስታፈቅረ ስትወድህ የትም ቦታ ላይም ፍቅረኛ አትይዝም። ደግሞ ሌላ ዲ ፍቅረኛ ካያዘች በይሆቷ እንኳ ብትመለስ አለሁልሽ፣ አፍቀረሽ፣ ወድጅሽ ብትላትም በይሆት አትመለስም ማለት ነው። በይሆት ሰለም አትመለስ፣ ከልቦ ስላወጣችው ከአንተ ይሆት ክን መቀጠሉ ወይም መኖር ነው። እንጂ እንደ ድሮ ትወደኛለች፣ እንደ ድሮ ታፈቅረኛለች፣ እንደ ድሮ እንዳለች ናት ብለህ ለሰው የምታወራው ለራስህ የምትመክረው ነገር ትክክል አይደለም ብዬ ነው የማስበው ማለት ነው። እና አብራችሁ አንድ ሴት አብራችሁ ስትሆን ስትወዳችሁ፣ ስታፈቅራችሁ አብራችሁ ባለይ ሰዓት ወደዷት፣ አፍቅሯት ትልቅ ቦታ ስጧት ማለት ነው። መስጠት ካርተላችሁ ደግሞ አለመጀመሪያ ፍቅር ግንኙነትን ይሻላል ብዬ ነው የማስበው። እና ወንዶች ስጨቀጭቃችሁ ሴት እንግዲህ መጥፎ አርጋችሁ አትቁጠሩ ነው ምለው። መልካም ሁሉን ተመኝቻለሁ። አመሰግናለሁ።